ሰላም ጤና ይስጥልኝ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በሃይሌ ግራንድ ሆቴል ነው የምንገኘው። በዚህ ቦታ ላይ አዋጭ የገንዘብ ቁጠባና ብደር ህብረት ስራ ማህበርና ስታንዳርድ ኢንሹራንስ የጋራ የመግባቢያ ሰነድ ተፈራርመዋል። ጉዳዩን አስመልክቶ ከስታንዳርድ ኢንሹራንስ ምክትል ስራ አስፈጻሚ አቶ እንዳሻው ይበልጣል ጋር ቆይታ አድርገናል። ከኛ ጋር ቆዩ። በቅድሚያ ፈቃደኛ ሆነ ሀሳብ ላይ ልታቀረን በዚህ ቦታ ላይ ስለተገኘ እናመሰግናለን። በዛሬው ዕለት ስታንዳርድ ኢንሹራንስ ከአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር በዚህ ቦታ ላይ ምን እንደሚያከናውኑት ስታንዳርድ ኢንሹራንስስ ማን ነው ለተመልካቾቻችን ግልጽ አድርግልን፣ እንዲሁም ደግሞ ከአዋጭ ጋር ሊሰራ ያሰበውንም ጉዳይ ግልጽ ብታደርግልን ደስ ይላል። እሺ፣ አመሰግናለሁ ስለጋበዛችሁኝ። እንደ ሻይ በልጣል ባላለው የስታንዳርድ ኢንሹራንስ አክሲዮን ማህበር ምክትል ስራ አስፈጻሚ ነኝ። እንግዲህ በዛሬው ዕለት በሃይሌ ግራንድ ሆቴል ህዳር 13 2018 ዓ.ም ከአዋጭ የገንዘብ ቁጠባና ብድር መሰረታዊ ህብረት ስራ ማህበር ጋር የመግባቢያ ሰነድ ፊርማ ስነስርዓት እያደረግን ነው። እንግዲህ ሁለቱ ግዙፍ ተቋማት የኢንሹራንስ ካምፓኒና የገንዘብ ቁጠባና ብድር ህብረት ስራ ማህበራት ሲሆኑ አዋጭ ለአባላቱ የሚያቀርባቸው ብድር አገልግሎት፣ የተለያዩ ብድር አገልግሎት የሽፋን የ ኢንሹራንስ ወይም የመድን ሽፋን ለመስጠት ስታንዳርድ ኢንሹራንስን አቋቁሟል። የተቋቋመው በአዋች ገንዘብ ቁጠባና ብድር ሀሳብ አመንጭነት በአቶ ዘሪሁን ሀሳብ አመንጭነት መሰረት ተቋቁሟል። 1747 አባላቶች ወይም ባለ አክሲዮኖች ይዞ 305 ሚሊዮን ብር የተፈረመ ካፒታል ይዞ ነው የተነሳው። በዛሬው እለት እንግዲህ የመግባቢያ ሰነዱ የተደረገው ሁለቱ ተቋማቶች አዋች ለአባላቱ ገንዘብ ሲያበድር የሚይዛቸውን ዋስትናዎች እንደገና የተበዳሪዎቹ በህይወት መድን ላይ የሚገቡት እንደገና ተጨማሪም ለሰራተኞቹ የሜዲካልና የላይፍ ኢንሹራንስ አለ። ይህንን መሰረት በማድረግ ከስታንዳርድ ኢንሹራንስ ጋር በጋራ ሆኖ ለመስራት ነው። በዚህም በጋራ የሚሰሩ የማርኬቲንግ ስራዎች፣ ሌሎችም በጋራ የምንሰራቸውን ስራዎች እንደተጠበቁ ይሆናል ማለት ነው። መልካም። እሺ ተመልካቾቻችን፣ ቀሪ ፕሮግራሙ ምን ይመስላል የሚለው አብራችን ስትሆኑ የምትመለከቱት ነው የሚሆነው። ወደ ፕሮግራሙ ዛሬ ስታንዳርድ ኢንሹራንስ እና አዋጭ ስልታዊ የአጋርነት የፊርማ ስምምነት ለማድረግ በዚህ በሀይሌ ግራንድ ሆቴል ጥሪ አድርገውልን ተሰባስበናል። አዋጭ የገንዘብ ቁጠባና ብድር ህብረት ሥራ ማህበር በመስራችና ዋና ሥራ አስፈጻሚ አቶ ዘለም ሸለመ ሀሳብ አመንጭነት በአርባ አንድ አባላት ተመሰረተ። ማህበሩ ላለፉት 19 ዓመታት አባላቱን በማህበራዊ ኢኮኖሚ ተሳትፎ ተጠቃሚ እያደረገ ዘልቋል። በአሁኑ ወቅት አዋጭ ከሀገሪቱ ህብረት ሥራ ማህበራት በቀዳሚነት የሚጠቀስ ሲሆን ከ163000 በላይ አባላትን በማፍራት ትልቅ ስኬትን አስመዝግቧል። 163000 አባላት። ይህ ስኬት የተገነባው አዋጭ ተመራጭ አመራሮች ቀና አመለካከትና ፈጣን ውሳኔ መስጠት እንዲሁም ከአራት መቶ በላይ በሚወሩ ሠራተኞቹ ቁርጠኝነትና ውጤታማ አገልግሎት መስጠት በመቻል ነው። እነዚህ ሁሉ ምክንያቶች ማኅበሩ አሁን ለደረሰበት የላቀ ደረጃ እንዲደርስ ከፍተኛውን አስተዋጽኦ አድርጓል። የአባላትን ማኅበራዊና ኢኮኖሚያዊ ተግዳሮቶችን በትብብር መቅረፍ ቁልፍ ዓላማው አድርጎ እየሠራ የሚገኘው አዋጭ የመለትሰገር ጤናማና ደስተኛ የህብረት ሥራ ቤተሰብ ተፈጥሮ የማየት ራዕዩን ከግብ ለማድረስ ዘመናዊ ቴክኖሎጂን እና ቁርጠኛ በሆኑ ሠራተኞቹ ታግዞ የቁጠባና ብድር አገልግሎት በመስጠት አስተማማኝ የፋይናንስ አቅርቦትን በመፍጠርና አባላት ሀብት እንዲያፈሩ በማመቻቸት የአባላትንና የማህበረሰቡን ማህበራዊና ኢኮኖሚያዊ ገጽታዎችን በመለወጥ ላይ የሚገኝ የሀገር አዋጭ ከገንዘብ ቁጠባና ብድር አገልግሎቶቹ በተጨማሪ አነስተኛ የህይወት መድን ኢንሹራንስ እና የማማከር አገልግሎቶችን ለአባላቱ የሚሰጥ ሲሆን አዋጭ ፋውንዴሽን እና ስታንዳርድ ኢንሹራንስ በመመስረት በየዘርፉ ተሰማርቶ ውጤታማ ስራ በመስራት ህብረተሰቡን በመደገፍ ቁርጠኝነቱን አስመስክረዋል። ከዛሬው ዕለት ከስታንዳርድ ኢንሹራንስ ጋር ስምምነት ይፈጽማል። በተለይም ደግሞ አገራዊና ና ማህበራዊ ኃላፊነት ለመወጣት አዋጭ ፋውንዴሽንን በማቋቋም ዘርፈ ብዙ የማህበራዊ ኃላፊነት ስራዎችን እየሰራ ይገኛል። የህብረት ሥራ ማህበሩ ጠቅላላ ሀብት 17 ቢሊየን ብር የደረሰ ሲሆን በአጠቃላይ ከ13 ቢሊየን ብር በላይ ቁጠባ መሰብሰብና ጠቅላላ ካፒታሉን 39 ቢሊዮን ለማድረስ ችሏል። ደግሞ ዋናው ተቀላላ ካፒታሉን 3.9 ቢሊዮን ለማድረስ ችሏል። በአሁኑ ወቅት 23 ቢሊየን የሚጠጋ ብድር ከ50 ሺህ በላይ ለሚሆኑ አባላቶቹ ሰጥቷል። በዚህ በአጠቃላይ ከአንድ መቶ ሺህ በላይ የሚጠጉ የህብረት ስራ ማህበሩ አባላት ቤተሰቦችን እየደገፈ ይገኛል። በአዲስ አበባ ከተማ የሚገኙ ከሰባት ሺህ የሚበልጡ የራእይ ንግድ መኪኖችን ለአባላቱ በመግዛት በአገሪቱ ያለውን የትራንስፖርት አቅርቦት ችግር ለመፍታት የበኩሉን አስተዋጽኦ አድርጓል። አዋጭ በ2025 የሳካ ኮንግረስ ላይ በመሳተፍ አራት የኬንያ ህብረት ሥራ ማኅበራትን ተከትሎ አምስተኛ ደረጃን በመያዝ የላቀ አህጉር አቀፍ ውጤት ማስመዝግቧል። አዋጭ ለለፉት 19 ዓመታት አባላቱን በቅንነት በማገልገል ያስቀመጠው ንራይ በማሳካት ረገድ ሰፊ ስራዎችን እየሰራ ሲሆን ከአመት ዓመት ከፍተኛ ረገድ እያስመዘገበ የመጣ ድርጅት ነው በ2017 ዓ ምት በኢትዮጵያ ህብረት ሥራ ኮሚሽን ለዘርፉ የተቀመጠውን የብጥቃት ማረጋገጫ መለኪያዎች መሰረት ከተደረገ ግንገባ 99 1ንድ በመቶ በማግኘት የላቀ የብጥቃት ደረጃ ላይ ስለመድረሱ የኢትዮጵያ ህብረት ስራ ኮሚሽን የተሰጠው የብቃት ማረጋገጫ ያሳያል። እና ታዲያ አዋጭ እዚህ ኢንሹራንስ መቋቋም አዋጭ እንደ አዋጭ ያላደረግነው እገዛ የለም፣ አስፈላጊ ሁሉ አድርገናል። መጨረሻም ተሳክቶልን እዚህ ደርሰናል። ከፍ ያለ ምስጋና ለአዋጭ ገንዘብ ጠራ በመቀጠልም 1700 ሼር ሆልደሮች ይህን ቢዝነስ ትልቅ ደረጃ ታደርሱታላችሁ ብለው እኛን አምነው ገንዘባቸውን ገንዘባቸው ለሶስት ዓመታት ያህል ከኛ ጋር በትዕግስት ተጠባውቀው ይኸውና ለውጤት ስለበቃል አምነው ገንዘባችንን ገንዘባቸውን ከኛ ጋር ያስቀመጡ ሼርሆልደሮቻችን ለእነሱ ከፍ ያለ ምስጋና እናቀርባለን። ወራለው ማቅር ስታንዲንግ የስራ አጋርነታችን የምንገልጽበት መድረክ ነው ይሄ። ከፊርማ ስነ ስርዓቱ በኋላ ምናልባት ይህንን መልእክት በሚተላለፍበት መንገድ በሚዲያውም ወይም በሌላውም ለአባሎቻችን ማስተላለፍ የምፈልገው መልእክት ሼር የከፈልነው አለን። ያልተከፈለ ሳብስክራይብ የሆነ ካፒታልም አለን። ይሄ ካፒታል መጀመሪያ ላይ የማህበሩ ስንመሰረት በሶስት አመት መከፈል አለበት የሚል ነበር ያስቀመጥ ነው። ኦልሬዲ ሶስት አመቱ አሁን የፊታችን ጥር ነው የሚሞላው ስለዚህ ቀሪው ገንዘብ ቀሪ ያልተከፈለትን ያለባቸው አባላት መዋጫቸውን በተጠቀሱ የሂሳብ ቁጥሮቻችን አሉ፣ እዛ ላይ ገቢ እንዲያደርጉ ነው ማሳሰቢያን ማስተላልፈው። ሁላችሁም እንደምታውቁት አዋጭ ወደዚህ አብሮነት ስምምነት ሲመጣ እንደ ተተባባሪ አጋር ሆኖ ለመስራት ብቻ ሳይሆን ከሀሳቡ አመንጭነትና መስራችነት በተጨማሪ በስታንዳርድ ኢንሹራንስ ውስጥ ጉሉ የሆነ ባለአክሲዮን ጭምር ስለሆነ ነው። ይህ ማለት ስታንዳርድ ያዋጭ ነው። ይህ ድር ሚና ደግሞ በተቋማችን መካከል ያለውን የሚኖረው መተማመን፣ መግባባት፣ መከባበርና ራይንን በጋራት አጉልቶ ያሳያል። የአዋጭ ራዕይ የበለጸገ ጤናማና ደስተኛ የህብረት ስራ ቤተሰብ ተፈጥሮ ማየት ነው። ይህን ራዕይ ለማሳካት ደግሞ ሁል ጊዜ በምንሰጣቸው አገልግሎቶች ላይ ጠንክረን እንሰራለን። በመሆኑም አባላትን በኢኮኖሚ በማህበራዊ ኑሯቸው ላይ ለውጥ ማምጣት ስንችል ራዕያችንን እያሳካን እንሄዳለን። በዚህ ሂደት ውስጥ አዋች ከተመሰረተበት ጊዜ ጀምሮ ላለፉት 19 ዓመታት በሚሰጣቸው የፋይናንስ አገልግሎት ከ160 ሺህ በላይ አባላት በማፍራት 13 ቢሊዮን ብር ቁጠባ በመሰባሰብ ከ23 ቢሊዮን ብር በላይ ለ50 ሺህ ለሚጠጉ አባላት ብድር በማሰራጨትና 17 ቢሊዮን ብር ሀብትን ማፍራት የቻለ ትልቅ ተቋም ነው። አዋጭ በሚሰጣቸው አገልግሎቶች ከመቶ ሺህ በላይ ለሚጠጉ ሰዎች የስራ እድልን በመፍጠር የብዙሃኑን ቤትና ቤተሰብ በመደገፍ ላይ የሚገኝ ተቋም ነው። በዘንድሮም የ2025 አህጉር አቀፍ የአፍሪካ ኮንግረስ ላይ በአባላት ብዛት አምስተኛ ደረጃን በመያዝ የላቀ አህጉር አቀፍ ውጤት አስመዝግቧል። ሆኖም ግን የአባላትን የፋይናንስ አቅም ማሳደግን ሀብት እንዲያፈሩ ማድረግ ብቻ በቂ አይደለም። ለህይወታቸውም ሆነ ለማህበራት ለንብረታቸው ድንገት ከሚችልና ጤናቸውን ደስታቸውን እና ሀብታቸውን ሊነጥቅ ከመጣው አደጋ ሊታደጋቸው የሚችል አስተማማኝ የሆነ መድን ያስፈልጋል። ስለዚህ ይህ ስምምነት ይህንንም መሰረት ያደረገ ጭምር ነው። ስታንዳርድ ኢንሹራንስ በሀገራችን በአይነቱ ለየት ያለ አገልግሎት ይዞ የመጣ ብቸኛ ኢንሹራንስ ለማለት ይቻላል። የቀብር ማስፈጸሚያ መድህንን ጨምሮ ሌሎች ልዩ ማህበረሰባችንን ዘንድ አስፈላጊ የሆኑ የመድን ሽፋን አገልግሎቶችን ይዞ መምጣት የቻለ ተቋም ነው። በመሆኑም አዋጭ በህብረት ስራ ዘርፍ በአፍሪካ ተወዳዳሪ እንደሆነ ሁሉ ስታንዳርድ ኢንሹራንስን በአፍሪካ ተጠቃሽ የሆነ የመድን አገልግሎት ሰጪ ተቋም ይሆናል ብለን እናምናለን። ስለዚህ ከስታንዳርድ ኢንሹራንስ ከሲዩ ማህበር ጋር በመተባበር ተደራሽ አስተማማኝና ሰው ተኮር የሆነ የኢንሹራንስ አገልግሎቶችን ወደ ማህበራችን ለማምጣት አላማ አድርገን እንሰራለን። ይህ ትብብር ደግሞ የአባላት ፋይናንስን አቅም የሚያጠናክሩ የንብረታቸውን ከለላ የሚሆኑ እና የአባላቶችና የቤተሰቦቻቸውን የረጅም ጊዜ የኑሮ ሁኔታ መረጋጋት የሚያገረብግሉ አገልግሎቶችን ለማቅረብ ያስችላል። ይህ ስምምነት ትርጉም ያለው ውጤት ሊፈጥር እንደሚችል እርግጠኛ ብንሆንም ውጤቱ ግን ለሁለቱ ተቋማት ብቻ ሳይሆን እኛን አምነውን አብረውን ለሚጓዙ በብዙ ሺህ ለሚቆጠሩ ግለሰቦችና ቤተሰቦቻቸው ጭምር ነው። ስለዚህ በጋራ ሆነን ጠንካራ የደህንነትና የዘላቂ እድገት መንገድ እየገነባን እንሄዳለን። እንደሚታወቀው አዋጭ እውነትም ነገ ለዋጭ ነው በስኬት መንገድ የተጓዘ አሁንም እየተጓዘ ያለ ትልቅ ማህበር ነው። ለብዙ ሶሳይቲዎች፣ ለብዙ ማህበረሰቦች የንብረት ማፍሪያ እና የስኬት መንገድ መጀመሪያ እንዲሁም መቀጠዩ የሆነ ትልቅ ማህበር ነው። ለስታንዳርድ ኢንሹራንስ አክሲዮን ማህበር ደግሞ የጀርባ አጥንት ነው። የመጀመሪያውን እርሾ ሙሉን አምስት ፐርሰንት በመክፈል ባለቤት የሆነ እንዲሁም አባላቶቹን በማስተባበር ከ1747 የአክሲዮን ባለቤቶች በማፍራት እና የ305 ሚሊዮን ሰብስክራይብድ የሆነ ከ135.6 የተከፈለ ካፒታል በመያዝ እንዲጀምር ትልቁን አስተዋጽኦ ላደረገው ለአዋጅ ቁጠባና ብድር ማህበር ምስጋናን እንዳስተላለፍ ይፈቀድልኝ። ከዚህ በመቀጠል ያው ይሄ ስምምነት ጠንካራ እንዲሁም ለማህበረሰቡ ተጨማሪ የሆነ ሽፋን የሚሰጥ ጉልበት የሚሰጥ እንደሆነ አምናለሁ። በፋይናንስ በኩል ማህበረሰቡን የሚረዳ አዋች የሚያክል ትልቅ ድርጅት አለ። በዚህ በኩል ስጋቶችን ደግሞ በኢንሹራንስ ሽፋን የሚሸፍን ትልቅ ድርጅት ተወልዷል ማለት ነው። ስለዚህ ይሄ ስምምነት በጣም ትልቅ ማይልስቶን መሆኑን እረዳለሁ። እዚህ በመቀጠል ስታንዳርድ ኢንሹራንስ እድለኛ መሆኑን ለመግለጽ እሞክራለሁ። ስታንዳርድ ኢንሹራንስ ቅድም እንደተገለጸው ጠንካራ የሆነ ሰዎችን ይዞ አደራጅ ይዞ የተነሳ ነው። አሁንም ቢሆን በቦርድ አባልነት እያገለገሉ ያሉ አባላት በፋይናንስ ዲሲፕሊን የኖሩ ጉምቱ ባለሙያዎችን የሰበሰበ ድርጅት ነው። ከዚህ በተጨማሪ ቅድም እንደተባለው 1747 ሸርሆልደር ማለት በጣም ትልቅ ጉልበት ነው፣ አቅም ነው የሚሰጠን። ፎካል ፐርሰን ናቸው እነዚህ ሶስተኛ እንግዲህ ከነበሩ ከነባር ኩባንያዎች የተሰባሰቡ በትምህርት ዝግጅታቸውም ከፍተኛ የሆነ በልምድም ከፍተኛ የሆነ ልምድ ያላቸው አመራሮችን ይዟል። እነዚህን ይዞ አዋጭ በስኬት እንደሄደ ሁሉ ለስኬት ከመጀመሪያው ቀን ጀምሮ የሚራመድ ትልቅ ኩባንያ ስለተፈጠረ እና ከአዋች ጋር ደግሞ በአጋርነት ለመስራት ዛሬ ስምምነት ላይ ስለደረስን በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ ይህን ከማለት ዘንድ በቀጣይ ምንድን ነው ስታንዳርድ ኢንሹራንስ ከሚቀጥሉት ቀናቶች ጀምሮ ወደ ስራ ለመግባት ዝግጅት ላይ ነን። ለኢንዱስትሪውም ለሀገራችንም ቢሆን ትልቅ አስተዋጽኦ ያደርጋል ብለን እናምናለን። ይህንን ደግሞ እግዚአብሔር ያሳካልን። ለሁላችሁም እንኳን በድጋሚ እንኳን ደስ አለን እላለሁ። እግዚአብሔር ሀገራችን ይባል። አቶ ዘሪሁን ሸለመ የአዋጭ ቁጠባና ብድር ህብረት ስራ ማህበር ፋውንደርና ሲኦ እንዲሁም አቶ ሰለሞን አሰፋ የስታንዳርድ ኢንሹራንስ አክሲዮን ማህበር ቺፍ ኤክስኪዩቲቭ ኦፊሰር ወይም ሲኦ በሁለቱ ተቋማት መካከል የሚከናወነው የድብምር ወይም ሚሞራደ ሞፋደር ስላ የፊርማ ምራ ግብር በማከናወን ላይ ነው የሚገኙት። ዳር አስራ ሶስት ቀን ሁለት ሺ አስራ ስምንት አመተ ምህረት በሀይሌ ግራንዶሌ በማከናወን ላይ ነው የሚገኙት። የተከበራቸው የህብረት ስራ ማህበራችን ቤተሰቦች እንግዲህ አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከስታንዳርድ ኢንሹራንስ ጋር አብሮ በጋራ መስራት የሚያስችለውን የመግባቢያ ሰነድ በዛሬው ዕለት እንደ ተከታተላችሁ ተፈራርሟል ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ይስትነል